በኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ዛሬ አዲስ አበባ ላይ ስቴዲየም ላይ በተደረገ ሁለት ጨዋታ ሲደረጉ ኢትዮጵያ ቡና አሸንፏል። ቀን ሰባት ሰዓት ኢትዮጵያ ቡና ከአዲስ አዳጊው ነገሌ አርሲ ጋር ሲገናኙ ጨዋታውን ቡናማዎቹ ሁለት ለአንድ አሸንፏል። ሊጉን በሸገር ደርቢ ሽንፈት የጀመረው ኢትዮጵያ ቡና የመጀመሪያ ሶስት ነጥቡን ያሳካበት ጨዋታ ሆኗል። አቡበከር አዳሙና በፈቃዱ አለማየሁ ደግሞ የአሸናፊነት ግቦቹን አስቆጥሯል። ነገሌ አርሲን ከሽንፈት ያልታደገችውን ግብ ደግሞ ገብረ መስቀል ዱባለ በስሙ አስመዝግቧል። ቀን አስር ሰዓት ላይ በተደረገ ሌላ ጨዋታ ደግሞ ሸገር ከተማ ከአዳማ ከተማ ያለ ግብ አቻ ተለያይቷል። ሁለቱ ቡድኖች በመጀመሪያ ሁለት ሳምንታት ጨዋታቸው ሶስት ነጥብ ማሳካት አልቻሉም። እንዲሁ በሐዋሳ ስቴዲየም የኢትዮጵያ ፕሪምየር ሊግ ቀጥሎ ሲከናወን ፋሲል ከነማ ወልዋሎ አዲግራት ዩኒቨርሲቲን ሁለት ለምንም አሸንፏል። በሲቢኤ የኢትዮጵያ ፕሪምየር ሊግ ሁለተኛ ሳምንት መርሃ ግብር ፋሲል ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ተጫውቶ ሁለት ለምንም ማሸነፍ ችሏል። በአዋሳ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ በረከት ግዛውና አቤኔዘር ዮሐንስ ያስቆጠሯቸው ግቦች ፋሲልን አሸናፊ አድርጓል። የመጀመሪያ ጨዋታውን ከኢትዮጵያ ንግድ ባንክ ጋር አቻ የተለያየው ፋሲል ነጥቡን አራት ማድረስ ችሏል። በሲዳማ ቡና ተሸንፎ የጀመረው ወልዋሎ ዛሬም ለመሸነፍ ተገዷል። ኬንያዊቱ አትሌት ሩት ቸፔንጌቲች የሶስት አመት እግድ ተላለፈባት። በማራቶን የዓለም ክብረ ወሰን ባለቤቷ አትሌት ባለፉት ወራት በጊዜያዊ እግድ ላይ ቆይታ እንደነበር ይታወሳል። ለአትሌቷ እግድ ምክንያት የሆነው የባለፈው አመት የካቲት ወራይ በተካሄደ የናሙና ምርመራ ሃይድሮክሎሮቲያዛ ሄድ የተሰኘ ንጥረ ነገር መጠቀሟ በመረጋገጡ እንደሆነ ተገልጿል። እርሷ ግን ንጥረ ነገሩን ተጠቅማ ሳይሆን ለህመም ማስታገሻ በተጠቀመችበት መድኃኒት ሰበብ ሊሆን እንደሚችል አስተባብላ ነበር። በወቅቱም በዓለም አትሌቲክስ የስፖርቱን ንጽህና የሚቆጣጠረው ክፍል ክፍል ደግሞ ከስልኳ ላይ የተገኘው መረጃ መድኃኒቷን ሆነ ብላ እንደወሰደችው አመልካች ጉዳዮች ተገኝተዋል ብሏል። ቸፔንጌቲች ለተላለፈባት የነበረው የአራት ዓመት እግድ ወደ ሶስት ዝቅ የተደረገላት ጥፋቱን መፈጸሟን በሀያ ቀናት ውስጥ በማመኗ እንደሆነም ተገልጿል። ይሁን እንጂ በሁለት ሰዓት ከ0956 ደቂቃ የዓለም ክብረ ወሰኗን የአበረታች ቅመሞች ተጠቃሚነት ምርመራው የአምስት ወራት ልዩነት ስላላቸውና እግዱ የሚጀምረው ከየካቲት ወር በመሆኑ ላትነጠቅ የምትችልበት እድል እንዳለም ተጠቁሟል። በትንታኔና በዝርዝር ወደ ምን ልመለከተው ጉዳያችን ስናልፍ የዩሮፓ ሊግ ሶስተኛ ዙር ጨዋታዎች ዛሬ መደረግ ሲጀምሩ ኖቲንጋም ከፖርቶ ሮማ ከቪክቶሪያ ፍላዛ እንዲሁም ደግሞ ሊዮን ከባዚል ትኩረት ያገኙ ጨዋታዎች ናቸው ምረት ተስፋዬ ተመልክታቸዋለች ከሚያመጣቸው አሰልጣኞች ጋር መግባባት የተሳናው ኖቲንጋም ፎረስት በአዲሱ አሰልጣኝ ሺንዳይች እየተመሩ ከፖርቶ ይጫወታሉ። ስኬታማ ካልሆኑ 39 ቀናት በኋላ ስምንት ጨዋታዎችን ማሸነፍ ያልቻሉትን አንዥ ፖስቴኮግሉን ማሰናበታቸው ይታወሳል። ከወረሃ ጥር በኋላ በስራ ላይ ያልነበሩትን ሺንዳይች ስራውን ሲረከቡ በአሸናፊነት ለመጀመር ዛሬ ምሽት አራት ሰዓት በሜዳቸው ሲቲ ግራውንድ ይጫወታሉ። ባለፉ ሁለት የአውሮፓ ሊግ ጨዋታዎች አንድ ነጥብ ብቻ ይዘዋል። ተጋጣሚያቸው ፖርቶ በአዲሱ አሰልጣኛቸው ፍራንሲስኮ ፋሪዮሊ ስር በጥሩ ጉዞ ላይ ይገኛሉ። በፖርቹጊዝ ሊጋ በተደረጉ ስምንት ጨዋታዎች ያለ ሽንፈት ሊጉን እየመራ ይገኛል። ሁለቱም ክለቦች በታሪካቸው ለመጀመሪያ ጊዜ የሚያደርጉት ጨዋታም ይሆናል። በኖቲንግሃም በኩል ኦላ አይና ና የመስመር ተጫዋቹ ዲላኔ ባክዋ ከጨዋታ ውጪ ሲሆኑ፣ መጠነኛ ጉዳት እንዳለበት የተነገረው ክሪስ ውድ በስብስቡ መካተቱ አጠራጣሪ ነው ተብሏል። በሌላ ጨዋታ በሴሪው በኢንተር ሚላን የተሸነፈው ሮማ በሜዳው ስታዲዮ ኦሎምፒኮ ከቼኮ ክለብ ቪክቶሪያ ፕሌዘንጋ ይጫወታል። የዋናው ከተማ ክለብ ባለፉ ሁለት የዩሮፓ ሊግ ጨዋታዎች አንዱን ብቻ አሸንፏል። ሮማ ያለፉትን የሁሉም መድረክ ጨዋታዎች ወጥ የሆነ አቋም ማሳየትም አልቻለም። ተጋጣሚያቸው ቪክቶሪያ ፕሌዘን በተመሳሳይ አቋም ላይ ሲገኝ ካለፉት ሶስት ጨዋታዎች አንዱን ሲያሸንፍ፣ አንዱን አቻ፣ አንዱን ደግሞ ተሸንፏል። የሮማ አሰልጣኝ ዣን ፒየሮ ጋስፔሪኒ ባለፉት ጨዋታዎች ሐሰተኛ ዘጠኝ ቁጥር ምርጫቸው አድርገዋል። በኢቫን ፈርጉሰን ና አርቴም ዲቮይክ እምነት ያጡት አሰልጣኙ ፓውሎ ዴባላን በሐሰተኛ ዘጠኝ ቁጥር ተመራጭ አድርገዋል። በምሽቱ ጨዋታም በፊት መስመር አርጀንቲናዊን ተጫዋች እንደሚጠቀሙም ይጠበቃል። ቪክቶሪያ ፕሌዘን በቅጣት ላይ የሚገኘውን መርቻስ ዶሲክንና በጉዳት ላይ የሚገኙትን ዣንኮፒክንና ዢሪን ፓኖስን ግልጋሎት አያገኙም። በ2526 የውድድር ዓመት ደካማ ጀማመር ያደረገው አስቶን ቪላ የተሻለ የአሸናፊነት ግምት ተሰጥቶት ወደ ኔዘርላንድ አቀንቷል። ምሽት አንድ ሰዓት ከ45 ከኤር ዲቪዚው ክለብ ጎ አሄድ ኤግልስ ጋር ይጫወታል። በእንግሊዝ ፕሪምየር ሊግ ስምንተኛ ሳምንት ቶትናም በማሸነፍ ካስመዘገቡት ትልቅ ድል በኋላ ለተከታታይ ድል ተዘጋጅተዋል። በተመሳሳይ ሰዓት ምሽት አንድ ሰ 45 በግራንፓ ስታዲየም የሚከናወነው የሊዮንና ባዚል ጨዋታ ጥሩ ጨዋታ እንደሚታይበትም ይጠበቃል ብራን ከሬንጀርስ ሳልስቡርግ ከፍሬንክ ቫሮስ ስቷ ቡካሬስት ከቦሎኛ ፌኔርባቼ ከስቱትጋርት ጌንክ ከሪያል ቤቲስ ብራጋ ከክርቬና ዝቬዝዳ በተመሳሳይ ሰዓት ምሽት አንድ ሰ 45 ጨዋታቸውን ያከናውናሉ ሴልታ ቪጎ ከኒስ ሴልቲክ ከስትራም ግራስ ፍራይቡርግ ከኤፍሲ ትራክት ሊል ከፓኦክ ማካቢ ቴላቪቭ ከሜችላንድ ማልሞ ከዳይናሞ ዛግሬቭ ያንግ ቦይስ ከሉዶ ጎሬት ምሽት ለማግኘት አራት ሰዓት የሚደረጉ የጨዋታ መርሃ ግብሮች ሲሆኑ ፌየኖርድ ከፓናቲያኮስ የሚያደርጉት ጨዋታ ቀደም ብሎ ቀን 11 ሰዓት ተኩል ይደረጋል። የኤሮፓ ሊግ ሁለተኛ ሳምንት ጨዋታዎች ዛሬ መከናወን ይጀምራሉ። የደቡብ ለንደኑ ክለብ ክሪስታል ፓላስ ተከታታይ የኮንፈረንስ ሊግ ድሉን ለማሳካት በደረጃ ሰንጠረዥ ሁለተኛ ላይ ከሚገኘው የቆጵሮሱ ክለብ ላርናካ ጋር በስልከረበት ፓርክ ምሽት አራት ሰዓት ላይ ይጫወታል። የጀርመኑ ሜንዝ በሜዳው ሚዋሬና በግብ ክፍያ ደረጃ ሰንጠረዥን እየመራ ከሚገኘው የቦስኒያው ክለብ ዝሪኒስኪ ሚስታር ጋር ሲጫወት የዩክሬኑ ክለብ ዳይናሞ ዛግሬብ ከተርኪሽ ሱፐርሊግ ክለብ ሳሙስፐር ጋር በተመሳሳይ ምሽት አራት ሰዓት ላይ ጨዋታቸውን ያከናውናሉ። ራፒድ ቬይን ከሴሪያው ክለብ ፊዮረንቲና፣ የዩክሬኑ ሻከታር ዶኔስክ ከሊጓርሰው ና ራዮ ቫይካኖ ከሜዳው ውጭ ከስዊድኑ ክለብ ሄካን ጋር የሚያደርጓቸው ጨዋታዎች በአሁኑ ሰዓት የተከናወኑ ከሚገኙ ጨዋታዎች መካከል ናቸው።